በጣም በአብርሽ ጉዳይ በጣም ለዘባልክ፣ ትኩረት ያደረከው ሃይሚና ብሩክ ላይ ነው ምናምን ስትሉኝ በጣም መልእክቶች ደረሱኝ። ያው እንደ በፊቱ በጣም ብዙም ባይሆንም አንዳንድ መልእክቶች ደረሱኝ። እነዚህ ልጆች ምንም አላማሩኝም። እውነት ለመናገር ሃይሚና ብሩክ አንድ ላይ እንዲሆኑ ሃይሚና ብሩክ አንድ ላይ እንዲሆኑ እንደመፈለጋችን ሁላ የነዚህ መለያየት የአብርሃምና የሩታ መለያየት በጣም ያሳስበናል። እና ለምንድን ነው ለዘብ ያልክ? እኔ እነዚህ ዘመድ ተብዮቹ ሁለቱን ለማለያየት በደንብ በቃ እየቆፈሩ ነው፣ መቃብራቸውን እየቆፈሩ ነው። እነዚህ ልጆች እኮ አሁን እንደ በፊቱ ፍቅረኛሞች አይደሉም፣ ባለ ትዳር ናቸው። እንዴት ነው እስከሚለያዩ ድረስ እኛ የምንወዳቸው ተመልካቾች የምንፈቅደው ስለ ተሳዳቢዎቹ አብርሃምን ስለሚያንጓጥጡት ሰዎች አንተ እንዴት ዝም ትላለህ? ምናምን አለኝ። አብርሃም እዚሁ ድረስ የገፋፉት በቃ እልህ ነው። እንዲሁም ደግሞ በቃ ላደለ ጥሩ መካሪ ጥሩ ሐሳቢ ሰው በማጣቱ ነው። በቃ ጋሽዬም ያልፈቱትን ጉዳይ፣ እህቱም ያልፈታችሁን ጉዳይ አሁን ላይ ራሱ በኃይለኝነት በኃይለ ቃል ሚስቴ ነሽ ከዚህ ቤት ይዣት መውጣት እፈልጋለሁ ብሎ ገፍቶ እስከ መድረስ የደረሰ እና ከነዚህ ልጆች ጋር ሰጠጋ በውስጥ እሱ ማዋረድ ያዙ በቃ እና እነዚህ ልጆች በመሀል ፍሬ ካለ ባለትዳር ናቸው። ነገሩን በሰላም እንዲያልቅ ለአነጋግራት ብሎ ነው የመጣው ለአነጋግራት ብሎ እስከ መጣ ነገሩን በሰላም እንዲያልቅ። አሁን ያዋረዱት አብርሃምን ብቻ ሳይሆን ሩታንም ነው በቃ እንደዚህ አይነት ቤተሰብ ነው ያለሽ ወይ እንደዚህ አይነት ዘመድ ነው ወይ ያለሽ ወይ እስከምትባል ድረስ ማለት ነው። አሁን ልጅቷ በእንደዚህ አይነት ሁኔታ ውስጥ ሆና ኢቭን በእርግዝና ወቅት ከስድስት ወር እስከ ሰባት ወር ምናምን ድረስ ብዙ የእርሞ መለዋወጦች አሉ፣ ብዙ የጸባይ ስትረሶች፣ ጭንቀቶች አሉ እና በዚህ አይነት ሁኔታ ውስጥ እንደ አንድ ኦዲየንስ እንደዚህ አይነት እርምጃና እንደዚህ አይነት ነገሮችን ማድረግ አልነበረባቸውም ማለት ነው። ስለዚህ እነዚህ ልጆች የተለየ የራሳቸው አለም አላቸው እና አቡሽ ማለት ነው። ስለዚህ ዛሬ ከባድ ሚስጥር አውጣለው የአቡሽን ሁሉንም ነገር እውነቱን መረጃውን እያንዳንዱን ነገር ለእናንተ ነገራችኋለሁ። በደንብ አድርጌ የእሱን ጓደኛውን የልብ ጓደኛውን የአቡሽን የልብ ጓደኛ አግኝቸዋለሁ። እኔ ይህን መረጃ የማወጣው ለተሳዳቢዎችና ለአንድ አንጓጣጦች ምናምን አይደለም እነሱን ከልብ አንድ ላይ እንዲሆኑ ስለምትፈልጉ ሰዎች ብቻ ነው። ይህ እነሱ የሚያደረጉት ነገር የሩታ ሀሳብና እንደዛ እንደዛ ሲያደረጉት እኮ ተሰምቷታል፣ ጥላ ሁላ ገብታለች። ስለዚህ እነዚህ ልጆች የራሳቸው አላማ ስላላቸው ነው የራሳቸው ጉዳይና አላማ ስላላቸው ነው። ይህን ደግሞ በደንብ አብጠር ጥሮ ቅርቡ ያለው የሚያውቁ ጓደኛው ነግሮኛል ማለት ነው። እኔ ጓደኛው ጋር ደውያለው ያለው አቡሽ ምን አይነት ሰው እንደሆነ ምን እንዳሰበ ቀድሞ አብቃት አለሁ ዘመዴንሽ ብለው ምን ጥንስሶ ምን እንዳሰበ መረጃውን ደርሼበታለሁ። ጓደኛው ጋር ደውዬ ያለውን ባህሪ ነግሮኛል። እንዳታስተላልፈው ብሎ ነበር። በኋላ ላይ በጣም ከብዙ መግባባት በኋላ ነው እንትን ያደረግኩት። ይህን ነገር እኔ ከአቡሽ ከአንተ ጋር ግብግቡስ ለመግባት አይደለም። ሜሪም የሩታ ዘመርኔን ብላ መታ። ለሩታም አልተመለሱ፣ ለሜሪም አልተመለሱ። ስለዚህ እኔ ሩታን ያስቀይማል ብዬ አላሰብም። ሜቢ ይህ አስታራቂ ሳይሆን የሚከፋፍል የሚለያይ በመሃላችሁ እኔ እኮ ሲጀመርም ሰው አታስገቡ ያልኩት ጓደኛም ቤተሰብም ዘመድም ጭምር ራሳችሁ ፍቱት ያልነው። ለዛ ከተቻለ ደግሞ መግባት ካለበት እናትና አባት በቃ ትልቅ ሰው እንደ ጋሽ እያየነው ነው መግባት አለበት ብለን ያሰብ ነው። ስለዚህ እነሱ ላይ የተጠነሰሰውን እያንዳንዱን ነገር የአቡሽን ማንነት ፍትፍት አድርገን በማውጣት እናጋልጣለን ማለት ነው። እናጋልጣለን አላማው፣ እንትኑ ተንኮል ስለሆነ ለማለየት አስቡ ስለሆነ፣ ይህን ነገር ደግሞ እንደርስበታለን። የልጁን ባህሪ በደንብ የሚያውቀው የቅርብ ጓደኛው ተናግሯል ማለት ነው። ጓደኛውን እንድረዳ ላደረጋችሁኝ ሰኒ በጣም አመሰግንሻለሁ። እና በቻልሽው አቅም እንግዲህ ይህን እንደዚህ እንደዚህ ያገኘዋለሁ፣ በደንብ ያውቀዋል። እንዲህ እንዴት ታሰበ? አላመንኳትም ነበር። በጣም ተደጋጋሚ ጊዜ ነበረ እንትን ስትለኝ የነበረው መረጃውን ስታደርሰኝ የነበረው እንዲህ እንዲህ ነው፣ እንዲህ እንዲህ ነው አቡሽ ነው ያቋል ወንድሜ እንደዚህ ያቋል። ከወንድሜ ጋር ጓደኛ ናቸው ከወንድሜ ጋር ያቋል ስትለኝ አላመንኳትም ነበር። በኋላ ላይ ስደውለው የልጁን አላማ ዩቲዩብ ላይ መምጣት እንደሚፈልግ እነሱ ጠብ ውስጥ ገብቶ ምን ማድረግ እንዳለበት ቤተሰብ ስለሆነ አውቃታለሁ ብሎ እሷን ከሌላ መስጠት በሚመስል መልኩ አደጋ ውስጥ ነው የጣላት። ስለዚህ ያለው መረጃ ስሙት። ሄሎ፣ ሄሎ እሺ፣ አቤት። አባ ሰላም ነው? አለውልህ፣ አለውልሽ። የና አቡሽን ነገር እኮ አይቼ አንዳንድ ነገር መናገር ፈልጌ ነው። አቡሻ አቡሽ ምን፣ ከ አላወቅሁትም፣ ከእነ ሩታ ታውቃለህ? ነው አዎ፣ አዎ። በዚህ ስልክ በዚህ ስልክ ዋትስአፕ ላይ ጽፈልኛል አይደለም? እኮ በዚህ ስልክ ዋትስአፕ ላይ ጽፈልኛል አይደል? አዎ፣ አዎ እያስ መሰለ ስለሆነ ነው መናገር ፈልኬ ነው። በጣም ናው፣ በጣም የሚደብር ሰው ነው። እንደዚህ ነገር ነው እያረገ ያለ። ልክ ነው ግን እንደ እሱ አይነት ጉዳይ ላይ አሁን የቤተሰብ ጉዳይ ስለሆነ ጣልቃ መግባት ብዙም አያስፈልግም ብዬ ነበር የተውኩት። አንተ ምን ቤተሰብ ነው እሱ። እንደ ቤተሰብ ቢስ ቢያስብ እንደዚህ ያደርግ ነበር እንዴ? ታውቃለህ፣ ማቀው እኮ እንደዚህ የምልህ ምን፣ ጓደኛው ነህ? አዎ እኔ በጣም ዲቴል ነው የማውቀው እና አሁን እያረገ ያለው ነገር ደግሞ ጥሩ አይደለም። ለጥቅም ብሎ ነው ልጅቷን እንደዚህ እያረጋት ያለው ለብቷ ና ዲዲ ምናምን እንትን ለማለት ምናምን ነው እንጂ ጥቅም ፈልጎ ነው እንጂ ከእሷ ምንም ስዳምናኑ ተዋውቃላችሁ? ከእሱ ጋር ተዋውቃላችሁ? ነው የማውቀው ዲቴል ነው የማውቀው እኔ አባል ረበ አሁን እኮ አስቸጋሪ ነው ገባ አንደኛም እሷ እምነት የጣለችበት እሷ እሱ ቤት ነው ያለችው እና አሁን ደግሞ ለጥቅም ነው እያልኩህ እኮ ነው ብራዘር፣ ለጥቅም ነው ጥቅም ነው ነው ማለት እንጂ አሁን ዝና ፈልጎ ነው ነው ነው የምትለው? በእርግጥ አዎ፣ እቲው ምናምን ለመስራት እየተጠቀመባት ነው ያለው ልጅቷን። እኔ እኮ በደንብ በቀርቤ ስለማውቃቸው ነው። ኦኬ፣ ተውቡ ቃላችሁ ጓደኛ ነው እንዴ? በደንብ ነው ማውቃቸው። ይሄ አረ በስማ እንግዲህ አሁን እሞክራለን። እንግዲህ ያው የምናየው ነገር ያው እነሱን ለማለያየት ነው ይሄ ነው። እኔ በደንብ ስለማውቃቸው ነው። ልጅቷ ነው አሁን ነገር ነው እስት ነው ይከተታት ያለው ገብቷል። እያረገ ያለው ነገር አው ትንሽ ከባድ ነው። ቤተሰብ መሃል በብዙ መልኩ ጣልቃ እየገባ ነውና እኛም ያው እኔ ብዙም እዚህ ላይ ቪዲዮ እንኳን አልሰራም ወንድሜ። ግን ያው መልእክትህን ለማስተላለፍ ሞክራለሁ ማለት። ሰው የተጠቀመባት እኮ አንተም እኮ እናናዳ አይደል? አው የሆነ ሰው ሲጠቀምበት እኮ ይህን ነገር ማስተካከል አለበት። እኔ ለዛ ብዬ ነው። አው ብዙዎቹም በጣም የሚያስጠላ ልጅ ነው። ስለዚህ እኔ እንግዲህ ያለውን መረጃ ነው ያንተን ሀሳብ እንትን ለማድረግ እሞክራለሁ፣ እኔ በቻልኩት አቅም ማለት ነው። ግን በዚህ መልኩ ይሆናል ብዬ እኔ አልጠበኩም ነበር። ኦልሬዲ ያው እሱ ካለባት ጫና እሷ ካሳለፈችው ነገር አንጻር ትሪት እያደረጋት ነው ብዬ እሱን እስከዛ እንዲርቅ እያረገ ነው ብዬ ነበር አስቤ። የነበረው እና ተንኮል አስቦ ከሆነም ስልኬን ከየት አግኝተህ ነው? አንተ እኮ አሁን አይደለም እኔ አሁን ገባ አይደል? አንድ ነገር መረጃ ስናወጣ ምንጭ ምንም ያስፈልጋል። እና እኛንም ተጠያቂ እንዳያደርገን ማለት ከሶሻል ከዛው ከዩቲብ ላይ ነው ያየኸው? ስለ እነሱ ስራ ተከታትለ ነው ወይንስ ሰው ነው የሰጠ? እሱም ማወቅም ነው እማይሆን ነገር እየሰራ ስለሆነ ነው። አዎ፣ አይ፣ እውነት እንትኑ እኮ ላለመሳሳት ነው ሩታ ላይ እሱ ቤት ነው ያለችው። ወረዲ ዘመዷ ነው እንግዲህ፣ ዘመዴ ነው ስላለች ልጅ ዘመዷ ነው ብለን ነው የምናስበው። እያረገ ያለው ነገር ስህተትም ቢሆኑ በቃ እሱ ጋር ነች ያለችው፣ ጥፋት ጥፋትም ሆነ ማለት ነው። አንተ ደግሞ እውነታው ነው አይተህ ታዝበህ ከአቅም በላይ ሲሆን ነው እንደዚህ አይነት ነገሮችን ወደ ሚዲያ መቼ የምትመጣውና ሴራውንም ለማጋለጥ አስበ ስለሆነ ያረገው ነገር ትክክል ነው። እሱ አይደለም ከኔም እንትን አንጻር አይቼው ነው እንጂ እንደዛ አስቤ አይደለም። ግን ኤንዌስ ያደረሰኝ መረጃ ትክክል ነው አይደለም? በኋላ እሱ ደግሞ እንትን እንዳይለኝ ብዬ ነው። እርግጥ ጓደኛው ነኝ፣ ሁለቱም ጓደኞቼ ናቸው እኮ። ግን በቃ የፈለገ ጓደኛ ቢሆን ገብቷል፣ የማይሆን ነገር ሲሰራ እዚህ ጋር በቃ ሰውን ለጥቅም ብለህ ስትጠቀምበት የማይሆን ነገር ነው ገብቷል። አንድ ሰው ስታስበው እንደዚህ አይደረግም።

ኤንቤስ በቃ እኔ አሁን ያልከኝን ጉዳዮቹን እያንዳንዱን ነገር ካጣራው በኋላ ከአንተ ጋር ምደውልላለሁ። ስልክህንም ሴቭ አድርገዋለሁ። አንተ ለእነሱ አስበ ነው፣ ሁለቱ ጥንዶች አንድ ላይ እንዲሆኑ ከማሰበ የተነሳ ነው እንደዛ ያደረግከውና ያለውን ነገር ሶልቭ ለማድረግ እንግዲህ እንሞክራለን። ያለውን ነገር ካጣራው በኋላ እኔም መፍትሄ እንትን ለማድረግ እሞክራለሁ። ቴንኪዩ፣ በጣም አመሰግናለሁ ወንድሜ። ግን አሁን እንትንን ድምጽህን አሁን ያልከው መልእክት እኔ እንዲህ እንዲህ ተብያለሁ ከምል እንደወረደ የራስን ሀሳብ በአንጸባርቀውስ፣ የአንተን ሀሳብ ሬ እኔ እውነቱን እንትን እንዲል ነው ፍቃድህን እንትን ማድረግ ስለፈለግኩ ነው እንድታቀው ነው እንጂ፣ ምንም ችግር የለውም እኮ የግድ እንትን ማድረግ መጥራት ስላለበት ነው። መጥራት ስላለበት ዳኒ ነው ባላችሁ፣ ዳኒ ነው ባላችሁ፣ ችግር የለውም። ኦኬ ዳኒ ኢንቨስት እኔ እኔ ድምጽንም ልጠቀም ነው ወይ ያስፈቀድኩህ ነው ያለሁት። ታቃና ችግር የለውም እንዴ እኔ ሁለቱ አንድ ላይ ሆነው ከዚህ ሴራ ውስጥ እንዲወጡ ነው። የልጁን ተንኮል ነው ለዝና እየተጠቀመባቸው ነው ያልከው። በጣም አመሰግናለሁ። አዲስ ነገር ካለ እንግዲህ እንደሰማችሁት ነው። እነሱ ላይ እኔ ሩታም ከአብርሃም ጋር አይለያዩም፣ አብርሃምም ሩታን አይተዋትም። እያደረገ ያለው ነገር አግባብ ባይሆንም ግን ምን ያህል እንደሚወዳት ነው የሚያሳየው። ምን ያህል እንደሚወዳት ምን ያህል ዋጋ እየከፈለላት እንደሆነ ነው የሚያሳየው። ስለዚህ እኛ አንፈርድም። የማንንም እንደዚህ ነው እንደዚህ ነው ሳይድ አንይዝም፣ ግን እውነታውና እውነታውን እንናገራለን። ይህ የተጠነሰሰባቸው ድግስ ነው ያልነው ለዛ ነው። ስለዚህ መልስ ካለው አቡሽ እኔን ጋር መደወል ይችላል። እንዲህ እንዲህ አድርገህ ስሜን አጥፍቷል እኔ እንደዚህ አይደለሁም ካለ መደወል ይችላል። እስከ ዛሬ እሷ ስትጣላና ስትጋጭ የት ነበረ? ሩታ ከአብርሃም ጋር ዛሬ አይደለም በጣም ተደጋጋሚ ጊዜ ሲጣሉ የት ነበረ? ዛሬ ከየት ተገኘ? ዛሬ ምን ተከሰተ? ምን መቶ ነው? ዛሬ ምን ተገኝቶ ነው እንደዚህ ያለው የሆነው? ብዙ ጥያቄዎች አሉ። ዛሬ ዘመድ መስሉ? እስከ ዛሬ ሁለት ዓመት ሙሉ እማናቀው ልጅ መጥቶ አሁን ብዙ ነገሮቹን ለማፈራረስ ሞክሯል። ሴራህን እያንዳንዱን እያጋለጥን እንቀጥላለን ማለት ነው። አሁን አልተውም። አሁን እምቀጥልበታለሁ። መረጃውን እያንዳንዱን እያወጣን እንቀጥላለን እና አይታችኋል። እንግዲህ ሁሉንም ነገር ከጀርባ ያሰቡትን ነገር በእነሱ ላይ ዝና አግኝተው የሆነ ነገር ሄደው ራሳቸው መስራት ይችላሉ በኋላ ላይ። አሁን ግን እየተፈጠረባቸው ያለው ነገር እያንዳንዱ ነገር ከጀርባ ትልቅ ዓላማ እንዳለ ተንኮል እንዳለው እኛ ስናጋልጥ ወዲያው ይከሽፋል። እኛ ስናወጣና ስናጋልጥ ወዲያው ይከሽፋል። ሩታ ይህን የማደርገው አንቺ ላይ ከደረሰብሽ ነገር በተደጋጋሚ ጊዜ እነዚህ ልጆች ለአንቺ መፍትሄ ሳይሆን ማለት ነው ጭራሽ ችግር እየፈጠሩ አብርሃም ትቶ ላይ ተውሽ፣ እነሱ ጠብ ውስጥ እንድትገቢ በይበልጥ እየገፋፉሽ፣ አሁን እዚህ ጋር ተወኝ፣ እሷ አሁን ራቀኝ ተወኝ፣ በቃ ራሴ ማዳመጥ እፈልጋሉ ነበር ያሩታ ያለችው መቶ ሊያናገራት ሲሞክር በቃ ራሷ መልስ ሰታኮ መመለስ ይችላል። በቃ አትምጣብኝ፣ አሁን መረጋጋት ፈልጋለሁ፣ ላናግር አልችልም ብላኮ መግባት ትችላለች። የሆነውን ግን አይታችኋል። በተቃራኒው የሆነው ግን በተቃራኒው ምንድን ነው የተፈጠረው? እነዚህ ልጆች ለምመጣ እንዲያረጋሃለው እንደዚህ ያደርግሃለው እንዴ፣ ምንም ቢሆን እኮ አብረው ኖረዋል እኮ በአንድ አልጋ ተኝተው በአንድ ሳህን በልተው እኮ ብዙ ላይ ፋይ ሳይቷል። በእንደዚህ አይነት ሁኔታ የእናንተ መምጣት ከእኛም ጋር ነው የሚያጋጭ እኔ አንድነ አንድ ሩታና አብርሃም አንድ ላይ እንዲሆኑ እተጋሉ። በቃ ጠላቶቻችሁ የነሱ ጠላቶች አሉ። ከፈለጋችሁ ገብታችሁ መሳደብ ትችላላችሁ። ደናርጌ በብሎ ከጠጣርጋሉ ነው ግን አልመለስም። በቃ ሁለቱ አንድ ላይ እስከሚሆኑ ድረስ አሁን የድሮዋን ሴፌን መዝዣለው፣ መረጃውን እያንዳንዱን አወጣለው። ነፂ ገለል ስትል ደግሞ እነዚህ ወዳጅ መስለው መተዋልና እያንዳንዱን እያወጣን እንቀጥላለን። ሱራ ሀበሻ ነበር ባይ